በእንደዚህ አይነት መልኩ ግሩፕ ፈጥረን መስተካከል ያለበትን ነገር መብታችንንም ከማስከበር አኳያ ዲናችን ጋር ደግሞ የሚጋጭ ነገር ሲፈጠር እንደዚህ ሆነን መሄዱ በጣም በጣም ደስ ይለኛል። ሙቤ አላህ ጀዛውን ይክፈልህ። በምታደርገው ነገር ቬሪ ሃፒ በጣም ነው። ፕራውድም መሆንብህ ደስ ይለኛል። እንትን ኢነርጂ ደስ ይለኛል። ከዲኑ ጋር በተገናኘ አንድ ሰው ትክክል ሰርቷል አልሰራም የሚለውን ነገር እኔ አይመለከተኝም፣ ፐርሰናሊ እዚህ ቲክቶክ ላይ የሚያጋቡትን ሰዎች እኔ ያላቃቸው ከምን አንጻር እንደሚያጋቡ ማለት ነው። ግን ሶሻል ሚዲያ ላይ ምንድነው ያለው ነገር፣ ሰዎችን እናጋባለን ብለው ብር የሚቀበሉ ሰዎች እንዳሉ ቀብድ አምሳ ፐርሰንት ተቀብለው ካገናኙ በኋላ እናገናኛለን ብለው መጀመሪያ ቅድሚያ ክፍያ አምሳ ፐርሰንት አለ። ከዛ በኋላ ካገናኛቸው በኋላ ደግሞ የተቀረውን አምሳ ፐርሰንት ብር እንደሚቀበሉ አውቃለሁ። ቲክቶክ ብቻ አይደለም ዋትሳፕ ላይም አለ ቴሌግራም ላይም አለ ፌስቡክ ላይም አለ ያ ነገር ማለት ነው እና ይሄ ነገር በአጠቃላይ በሶሻል ሚዲያ ላይ መቅረት አለበት ነው እነዚህ ሰዎች ቢዝነሳቸው ነው ስራቸው ነው ነገር ግን ቢዝነስ ከፈለጉ ሌላ ነገር ይስሩ ነው እኛ የምንለው መስራት ካለባቸው ሌላ ነገር ሰርተው ይብሉ የሰዎች ህይወት እየተበላሸ ነው የሰዎች ህይወት እየተቀጠፈ ነው ስለዚህ መቆም አለበት ይሄ ነገር ነው እያልን ያለ ነው ሰው መጋባት ካለበት በቤተሰብ አካባቢ ላይ መጥቶ በወንድም በአባት በአጎት በኩል መጥቶ ቤተሰብ አካባቢ ላይ ወይ ደግሞ ያገባሽ ልጅ ካለች ያቺ ያገባሽ ልጅ ጓደኛ ካላት ወይ እህት ካላት በዛ በባሏ ጓደኞች በኩል በባሏ ዘመዶች በኩል እንድ እያደረጉ የሚታወቅ ሰው ጥሩ ነው። አሁን እየተደረገ ያለው ምንድን ነው? ፎቶ ሽላኪ ቪዲዮ ሽላኪ ማንነት ሽለወቅ ቆይልና ከዛ ፎቶና ቪዲዮ ከተላከለት በኋላ በኋላ ላይ ደግሞ ሚዲያ ላይ ያወጣብሻለሁ ብለው እያስፈራሩ ብር አምጪ ምናምን የሚሉ ሰዎች እንዳሉ ነው መረጃዎች እየደረሰን ያሉት ስለዚህ በተቻለ አቅም እንዲህ አይነት ነገሮች መቆም አለባቸው ነው በጥቅል ማለት ነው እና መቆም አለበት እንዲህ የሚሰሩ ሰዎችም አላል ሊፈሩ ይገባቸዋል ማቆም አለባቸው ቢሮ የሚከፍቱ ሰዎችም ድርጅት አለንም ብለው የሚሉ ሰዎችም ምናምን ነገር መጅሊስ አያውቃቸውም በነገራችን ላይ ጠይቄ ነበረ ድርጅት የሚሉትን ሰዎችንም አሉ ወይ እንደዚህ ሬጂስተር ሊሆነ ነገር አለ ወይ ምክንያቱም ሰላም ሚኒስቴር ላይ ገኝተናል ያሉ ነው አይመስለኝም። መጅሊስ አያውቃቸውም። እኔ እጠይቅ ያለው መጅሊስ አያውቃቸውም። የሰላም ሚኒስቴር ካላቸው እስቲ ወረቀቱን ያሳዩ እንትኑን በቪዲዮ ያሳዩንና በዛ ስም በዛ እንትን እንዳለ ምን መጠየቅ እንችላለን። ግን በነዚህ አይነት ሁኔታ በሃላል እናጋባለን የሚል መጅሊስ እውቅና አልሰጠም። ምናልባት የሰላም ሚኒስቴር እንዳይሰጥ እንዳይሰጥ የሰላም ሚኒስቴር ሃይማኖታዊ በሆነ ጉዳዮች ላይ እየገባ አይደለም። ለመጅሊሱ ነው ሁሉ ነገር የሰጠው። ስለዚህ መጅሊስ ላይ እንደዚህ እንትን የለም፣ እኔ ጠይቄ የለም ብለውኛል። ምናልባት እኔ ማላቃቸው የመጅሊስ ክፍል ውስጥ ያሉ ሰዎች ካሉ ድጋሚ መጠየቅ ይቻላል። ከሌን የሰጠን ካሉ እንት ማለት ይቻላል ማለት ነው። እንትኖችንም ጠይቄያለሁ። እንደዚህ ይህ ነገር እንዴት ነው ምናምን ሲባል ይሄ ፈሳድ ነው፣ ጥብዬ የተባልኩት ፈሳድ ነው፣ አይደኛ ፈሳድ ነው፣ ዘመን ዘመን አመጣሹ ፈሳድ ነው የሚል ነው መልስ የተሰጠኝ። እንሻላ እስኪ እኔ አሁን ውስጣቶችን ይመቻቸዋል አይመቻቸውም የሚለውን ነገር ሳቅ በዚህ ጉዳይ ላይ ፕሮፌሽናል የሆኑ ሰዎች በዚህ ፊልድ ላይ ያሉት በደንብ አህካም ላይ በደንብ ያጠኑ ሰዎች ፊቂን ያጠኑ ሰዎችን ለመጋበዝ እንሞክራለን ማለት ነው። ግን በጥቅል ግን እንደ እንትን የምናየው ነገር ይሄ ነገር ቢቀር ጦሩ ነው ከሚል አንፃር ነው። የሰው ህይወት መበላሸት የለበትም። የሴቶች ህይወቶቻችን ህይወት እየተበላሸ ነው ያለው። ጥንቃቄ ቢደረግ ማለት ነው። እናንተ ተመችቷቸዋል ማለት ሌላው ሰው ይመቸዋል ማለት አይደለም። እናንተ ምናልባት ከዛ ትዳር እናገናኛለን ብላችሁ ከምታገኙት ገንዘብ ቤታችሁን ልታሞቁበት ትችላላችሁ። ትዳራችሁን ልታቆሙ ልታቆሙበት ትችላላችሁ። ልጆቻችሁን ልታሳድጉ ትችላላችሁ። ግን የአንዲት ሴት እህት ህይወቷ ከተበላሸ ከተቀጠፈ መመለሻ የለውም። በጣም የዲስኦርደር ነው። ራሱ ዲቮርስ ራሱ ጥሩ ነገር አይደለም። ራሱ እኔ ተፋትጭ ዘመላቅ አላውቀውም። ግን እንደው በቃ ዝም ብዬ ሳስበው አንዳንዴ የሚረብሽ ነገር ይመስለኛል። እና ማንም ሰው ደስተኛ ሆኖ አይደለም የሚፋታው። ነገር ግን እንደዚህ አይነት ነገሮች ላይ ደግሞ ጥንቃቄ ማድረግ ነው ማንም እንትን የሚለው ነገር መሆን የለበትም። አይ ቲንክ ለጊዜው ብሎ ደግሞ አንድ ሰው ለጊዜው አገባለው ብሎ እንኳን ነይቶ ፋታለው ነገ ጠዋት ብሎ አስበው ካረገ ራሱ እንደዚህ እና ነው በስላም የሚታየው ሰው መፋታት ይችላል ይችላል። ግን እንደው በቃ ጀስት ለአንድ ለስድስት ወር ቆይ ከእሷ ጋር ብሎ ጊዜያዊ ጋ ብቻ የሚባለው ነገር ወይም ሙጣኒካ የሚባለው ነገር በስላም ሀራም ነው የተከለከለ ነው። እና ከዛ አንጻር ብታዩት ጥሩ ነው ሌሎቹ የሚሉበት ነገር ካለ እንስማቸው እና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 አሁን አንዷ ሰለምቴናት ስትነግረኝ እንዲህ ቆየት ትብሏል። እና ላግባሽ አላት እና እሺ ብላም ብላ እንትን አለችው የሆነ አንድ ከተማ አይደለም ያሉት ከዛ ቤትና አለችው ኒካሰሩ አየር ላይ ነው ኒካሰሩት። ቤት መጣ የሚፈልገውን ነገር ካገኘ በኋላ ስልኩን ዘጋባት። እንትን አይልም አያነሳም፣ ስልክ አያነሳም። በቃ ኒካይን አውርድልኝም የለም ምንም የለም። መጨረሻ ላይ ሲጣራ ሚገርም እዛው ዱባይ ሌላ ሚስት አለችው። እሷ ትናት እንደገና ደግሞ ሀገር ቤት ደግሞ ኦሪጂናል ሚስት አለችው፣ የመጀመሪያ ሚስቱ ወይም አብሯት የሚኖር ደግሞ ሌላ ልጅ ናት። ያቺ ልጅ አታቅም፣ ሰለምቴናት አሁን ምንድን ነው እንደዚህ አይነት ሰዎች መስፈር? ምንድን ነው የምትጠቀመው ሰለምቴናት? ምንድን ነው አንተ የምትጠቀመው? ገና ለገና ማለት ነው። ከዛ በኋላ ዘሮ ብሎ አያትም። እና አንድ ሰው ነይቶ እፋታለው ብሎ ነይቶ ከመጣ ያው ዚና ነው፣ ምንም ልዩነት የለውም። ምክንያቱም ጊዜያዊ ጋብቻ የሚባል ነገር ወይም ደግሞ ሙጣ ኒካ የሚባለው ነገር ወይም ደግሞ የቴምፖራሪ ማሬጅ የሚባለው ነገር በኢስላም የተከለከለ ነው። ከዛ አንጻር ነው እንግዲህ ይህን ይመስላል። ኡስታዝ ባረክ ላሁ ፊክ አወልላ ምረክ እንሻላ ሐፈዘክ ላ ወራያክ ኡስታዝ። እንግዲህ ያለተሳለፈውን ሰምታችኋል። እኛም እንግዲህ እኔም የውስታዝ ሀሳብ ነው ያለኝ። እስኪ አቡ ሰላህ አሁን ቀጥል፣ ያው ከቆምኩበት ከዚያ። እንዴት ናችሁ? ሰላም ናችሁ ወይ? ማሻ አላ ሶሻል ሚዲያ አልሐምዱሊላህ የሆኑ ስህተቶች ሲፈጠሩ በዲን ልስላም ላይ የሚመጡ ነገሮች ሲኖሩ በእነዚህ አይነት መልኩ ጉድ ፈጥረን መስተካከል ያለበትን ነገር መብታችንንም ከማስከበር አኳያ ዲናችን ጋር ደግሞ የሚጋጭ ነገር ሲፈጠር እንደዚህ ሆነን መሄዱ በጣም በጣም ደስ ይለኛል። ሙበይ አላህ ጀዛውን ይክፈልህ። በምታደርገው ነገር በጣም ነው ፕራውድ መሆንብህ።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 አላህን ሲገድል ነው ሁሉም ነገር የሚሆነው። እና አሁን ሪፖርት ይደረግበት ምናምን የሚለውን ነገር ሳየው መጀመሪያ ወደዛ ማምጣት የምንችልበት ሚንስ የለም ወይ? አካውንቱን ማዘጋቱ ምንድን ነው ትርጉሙ? አሁን እኛ ሙስሊም ነን፣ ሙስሊም ላይ ምናምን ደግሞ እንደዚህ ሲባል ያው ታቃላችሁ፣ እነሱም እርስ በርስ የሚባል ነገርም ያመጣብናል። እና ነገሩን ቀለ ቢታሰብበት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 ጋይ እንትንም አይደለም ። መጅሊሱም ይህን ጉዳይ ቢያዩ ጥሩ ነው። ሁላማዎቻችንም የእውቀት ባለቤቶችም ይሄ በዚህ ጉዳይ ላይ ቢሄዱበት ጥሩ ነው። ይሄ ነገር ትክክል አይደለም ብለው ወጥቶ ማወገዝ አለባቸው፣ ካወገዙ ላይቀር ማለት ነው።